በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የተወደዳችው የሉል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጸድቃን የሰማዕታት ወዳጆች በወደደንና ባፈቀረን በሉል እግዚአብሔር ፍጹም ሰላም ሰላም ላችኋለሁ። እንደምን ዋላችሁ? እንደምለይሳ አደረሳችሁ። አሜን እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ እየተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ እየተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ህዳር 12 ቀን የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤልን ዓመታዊ ክብረዋል በታላቅ ድምቀት እናከብራለን። ይህንን ክብረዋል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጥራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው እርሱ በመካከላችን ተገኝቶ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 የሚለውን ከመመልከታችን አስቀድሞ ሚካኤል ማለት ምን ማለት ነው የስሙ ትርጓሜን ብቻ ሳይሆን ሚካኤል ማን የሚለውን ልናውቅ ያስፈልጋልና እና ይህንን ከብዙ በጥቂቱ አጠራ አድርገን እንመለከታለን እንግዲህ ከስሙ ትርጓሜ ጀምሮ አንስተን ስንመለከት ሚካኤል ማለት ምን ማለት ነው ስንል ሚካኤል ማለት በዕብራይስጥ ቋንቋ ሚ ማለት መኑ ማለት ነው ካ ማለት ከመ ማለት ነው ኤል ማለት ደግሞ አምላክ ማለት ነው። በአንድነት ሲነበብ መኑ ከመ አምላክ ይሆናል። ወደ አማርኛው ተርጉመን ስንመለከት ደግሞ ሚካኤል ማለት እንደ እግዚአብሔር ያለ ማን ነው የሚል ትርጓሜን ይሰጠናል ማለት ነው። እንግዲህ ይህ ስም የእግዚአብሔርን ገናናነት እርሱን የሚመስል አምላክ እንደሌለ የሚያመላክት ታላቅ ስም ነው። እንደ እግዚአብሔር ያለ ማን ነው ስንል እንደ እግዚአብሔር ያለ ሩሩ፣ እንደ እግዚአብሔር ያለ ቅዱስ፣ እንደ እግዚአብሔር ያለ ረቂቅ ማን ነው እንደ እግዚአብሔር ያለ ሀያል ማን ነው እያልን እንደሆነ ልናውቅ ያስፈልጋል መልሱ ማንም የለም ስለዚህ የቅዱስ ሚካኤልን ስም ስንጠራ እንደ እግዚአብሔር ያለ ማን ነው እያልን እንደሆነ ልናውቅ ያስፈልጋል የትኛውንም የመላእክት ስም ስትመለከቱ ኤል የሚል መጨረሻው ላይ ተጨምሮበት ታገኛላችሁ ለምሳሌ ሩፋኤል ገብርኤል ሚካኤል እያልን ኤል ኤል የሚል ስም አለ በመላእክት ሁሉ ስም ላይ የእግዚአብሔር ስም አለ ኤል ማለት አምላክ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ስለዚህ የመላእክቱ ሁሉ ስም ላይ የእግዚአብሔር ስም እንዳለ ደግሞ ልታውቅ ያስፈልጋል። ቅዱስ ሚካኤል ስንል ቅዱስ ማለት የተለየ የተመረጠ ማለት ነው። ሚካኤል ማለት ደግሞ እንደ እግዚአብሔር ያለ ማን ነው የሚል ትርጓሜን ይሰጠናል ማለት ነው። ይህንን በደንብ ልታውቅ ያስፈልጋል። ታዲያ ቅዱስ ሚካኤል የስሙ ዘርፎ ነው የሚጨመሩ መጠሪያዎች አሉት። ከእግዚአብሔር ዘንድ የተሰጠውን የባለሟልነት ክብር የሚገልጹ ናቸው። ለምሳሌ ያህል ጥቂቱን አንስን ስንመለከት ቅዱስ ሚካኤል ሲጠራ ለስሙ ዘርፎ ነው ከተሰጡት ስያሜዎች መካከል መላከ ኃይል ይባላል። መጋቤ ብሉይ ይባላል። መላከ ምክሩ ይባላል። መላከ ኃይል ቅዱስ ሚካኤል፣ መጋቤ ብሉይ ቅዱስ ሚካኤል፣ መላከ ምክሩ ቅዱስ ሚካኤል እያልን ገና ነው መላክ ሊቀ መላኩ ቅዱስ ሚካኤልን እንጠረዋለን። ለምንድነው እነዚህ ስያሜዎች የተሰጡት የሚለውን ስንመለከት ለምሳሌ መላከ ኃይል ቅዱስ ሚካኤል ይባላል። ለምን መላከ ኃይል ተባለ ካልን እግዚአብሔር በእርሱ አማካኝነት ታላላቅ ስራዎችን በመስራት ኃይሉን ስለገለጠ፣ ዲያብሎስን ከነ ሰራዊቱ ስላሸነፈ መላከ ኃይል ተብሎ ይጠራል ማለት ነው። ለምን ደግሞ መጋቤ ብሉይ ቅዱስ ሚካኤል ተባለ ካልን መጋቤ ብሉይ የተባለበት ምክንያት በብሉይ ኪዳን ውስጥ ከእግዚአብሔር እየተላከ ብዙ ታላላቅ ስራዎችን የሰራ በመሆኑ መጋቤ ብሉይ ተብሎ ይጠራል ማለት ነው። ሌላኛው ደግሞ መላከ ምክር ወይም ደግሞ የእግዚአብሔር የምክሩ አበጋዝ የተባለበት ምክንያት እግዚአብሔርን በምክሩ ይረዳዋል ለማለት ሳይሆን እግዚአብሔር የሚሰራውን ስራ ለወዳጁ ለቅዱስ ሚካኤል ይገልጽለታል፣ በእርሱም አማካኝነት ይሰራል ለማለት ነው። እንግዲህ ይህንን ከብዙ በጥቂቱ ከተመለከትን ዘንዳ ወደ ዛሬው ትምህርታችን ስንገባ ህዳር 12 ቀን የገና ነው መላክ የሊቀ መላኩ የቅዱስ ሚካኤልን ዓመታዊ ክብረዋል በታላቅ ድምቀት እናከብራለን። ይህንን ክብረዋል ስለምንድን ነው የምናከብረው ስንል፣ በአራት ዋና ዋና ምክንያቶች ይህንን ክብረዋል እናከብራለን። የመጀመሪያው በዓለ ሲመቱ ስለሆነ ነው፣ ወይም ደግሞ የተሾመበት ዕለት ስለሆነ ነው። ሁለተኛው ደግሞ ቅዱስ ዱራታውስና ቴዎብስታ ቤት የተገለጠበትና ቤታቸውን የባረከበት ዕለት ስለሆነ ነው። ሦስተኛው ደግሞ የመላእክት አለቃ ቅዱስ ሚካኤል በባህር ሲጓዙ የተጨነቁትን የተራዳበት ዕለት ስለሆነ ነው። አራተኛው ደግሞ እስራኤልን ከግብፅ እየመራ ወደ ሀገራቸው ያስገባበት ዕለት የሚታሰብበት ዕለት በመሆኑ ነው። በእነዚህ አራት ዋና ዋና ምክንያቶች ህዳር 12 ቀን የገና ነው መልአክ የሊቀ መልአኩ የቅዱስ ሚካኤልን ዓመታ ይከብረዋል በታላቅ ድምቀት እናከብራለን ልናሰውል የሚገባው ነገር ግን ዋና ዋና ምክንያቶች የሆኑትን እነዚህን አራቱን ጠራናቸው እንጂ የገናናው መልአክ የሊቀ መላኩ የቅዱስ ሚካኤል ገቢረ ተአምራት ተዘርዝረው ተነግረው የሚያልቁ አይደሉም። ስለዚህ ዋናዎቹን አነሳን እንጂ ሌሎችም ብዙ ምክንያቶች አሉት ማለት ነው። እነዚህን ዋና ዋና ምክንያቶች ታዲያ ጠርተን ብቻ ማለፍ ሳይሆን፣ ለምሳሌ በዓለ ሲመቱ ነው ብለን ብቻ ማለፍ ሳይሆን፣ በዓለ ሲመቱ እንዴት ነው የሚለውን ከብዙ በጥቂቱ አጠር አድርገን ልንመለከት ያስፈልጋልና ይህንን ደግሞ ከብዙ በጥቂቱ እያነሳን እንመለከታለን ማለት ነው። እንግዲህ ቅድም እንዳለው የመጀመሪያው ይህንን ክብረ በዓል የምናከብርበት ምክንያት በዓለ ሲመቱ ወይም ደግሞ የተሾመበት ዕለት ስለሆነ ነው ብለናል። ህዳር 12 ቀን በዛሬዋ ዕለት መልአኩ ቅዱስ ሚካኤል የመላእክት አለቃ ሆኖ የተሾመበት ዕለት ነው። ቅዱስ ሚካኤል በኢዮር ባለችው በአራተኛይቷ ከተማ በሚኖሩ ኃይላትና በአስሩ ነገደ መላእክት ላይ አለቃ ሆኖ የተሾመበት ቀን ነው። እግዚአብሔር አምላክ ሳጥናኤልን በትዕቢቱ ምክንያት ከሥልጣኑ ገፎ ወደ ምድር ሲጥለው ቅዱስ ሚካኤልን ደግሞ በእርሱ ቦታ በአስሩ ከተማ በመቶም ነገደ መላእክት ላይ አለቃ አድርጎ ሾሞታል ማለት ነው። ይህንንም ደግሞ አክሲማሮስ የሚባለው የቤተ ክርስቲያናችን መጽሐፍ ላይ በደንብ በስፋት ተመዝግቦ እናገኛለን ማለት ነው። ቅዱስ ሚካኤል የሰባቱ ሊቃነ መላእክት አለቃ ብቻ አይደለም፣ የሁሉም መላእክት አለቃቸውን ወገኖች። ስለዚህ ይህንን ክብረ በዓል ነው የምናከብረው። ሁለተኛው ምክንያት ደግሞ ስለምንድን ነው የምናከብረው ስንል ቅዱስ ዱራታውስና ቴዎብስታ ቤት የተገለጠበትና ቤታቸውን የባረከበት ዕለት ነው ብለናል። ይህም ታሪክ ደግሞ የት ነው የተመዘገበው ስንል በድርሳን ቅዱስ ሚካኤል ላይ ተመዝግቦ እናገኛለን። ይህስ ደግሞ ታሪኩ እንደምንድን ነው ካልን የእግዚአብሔር ወዳጅ የሆነ ስሙ ዱራታውስ የሚባል አንድ ሰው ነበረ። የሚስቱም ስም ታዲያ ቴዎብስታ ወይም ደግሞ ቲዋብለት ትባላለች። እነርሱም ታዲያ ሁልጊዜ የዓለም መቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልን የበዓሉን መታሰቢያ ያደርጉ ነበረ። በዚህም ሁኔታ ሳሉ ታዲያ ከዕለታት በአንደኛው ቀን በሀገር ውስጥ ችግር ሆነ፣ ረሃብ መጣ፣ ገንዘባቸው አለቀ። ከዚህም በኋላ እጅጉኑ ተጨነቁ። እነርሱ የተጨነቁት ምን እንበላለን? ምን እንጠጣለን? ረሃብ ገባ፣ ገንዘባችን አለቀ ብለው አይደለም። እነርሱ የተጨነቁት የዚህን የከበረ መልአክ፣ የገናናው መልአክ፣ የሊቀ መልአኩ የቅዱስ ሚካኤልን ዝክር በምን እንዘክራለን ብለው ነው።

የመላእክት አለቃ የቅዱስ ሚካኤልን ዝክር የሚያደርጉበት የሚዘክሩበት ገንዘብ ስላጡ በዚህ ይጨነቁ ጀመረ። ከዚህም በኋላ አዎ ሚስቱ ቴዎበስታ ዱራታዎስን ጠርታው ቁጭ ብለው ይነጋገሩ ጀመረ፣ መፍትሄ ይፈልጉ ጀመረ። ለምኑ ካልን ለረሃባቸው፣ ለጥማቸው ሳይሆን ገና ነው። መልአክ ሊቀ መላኩ ቅዱስ ሚካኤል በሚከበርበት በዚህ በኅዳር 12 ቀን ዝክር እንዴት መዘከር እንዳለባቸው፣ ያስለመዱትን እንዴት ማስቀጠል እንዳለባቸው ይማከሩ ጀመረ። ታዲያ ቴዎብስታ አሁን ገንዘብ እጃችን ላይ የለም። አንተም እጅ ገንዘብ የለም። ስለዚህ ምን ማድረግ አለብን? ማድረግ ያለብን ነገር የከበሩ ልብሶቻችንን አውጥተን ሽጠን በዚያ በሸጥነው ገንዘብ የዚህን የከበረ መልአክ የቅዱስ ሚካኤልን ዝክር መዘከር ነው። ስለዚህንን ማድረግ አለብን ብለው ተስማሙ። ልብ በሉ ወገኖቼ ዱራታኦስ በዚህ ሐሳብ ከተስማሙ በኋላ ሽጦ ለበዓሉ መታሰቢያ ያደርገው ዘንድ የእርሱንና የሚስቱን ልብስ ይዞ ወደ ገበያ ወጣ። ልብሱን ለመሸጥ ወደ ገበያ ወጣ። በዚህ ጊዜ ታዲያ የመላእክት አለቃ ቅዱስ ሚካኤል በታላቅ መኮንን አምሳል ለዱራታዎስ ተገለጠለት። ቅዱስ ሚካኤልም ዱራታዎስን ወደ በጎች እንዲሄድና በእርስ ዋስትና በአንድ ዲናር አንድ በግ እንዲወስድ አዘዘው። ከዚያም በኋላ ሁለተኛ ደግሞ ወደ አሳ አጥማጅ ሄዶ አንድ አሳ እንዲወስ ስዳዝዘው መላኩም ወደ ቤት ሳይደርስ የዓሣውን ወደ እንዳይቀድም አስጠነቅቀው። ወደ ባለ ስንዴም እንዲሄድና የሚሻውን እንዲሁ በእርሱ ዋስትና እንዲወስድ አዘዘው። ዱራታውስም ታዲያ ቅዱስ ሚካኤል እንዳዘዘው አደረገ። ወደ በግ ሻጮች ዘንድ ሄዶ በግ ወሰደ፣ አሳ ወሰደ፣ ስንዴም ወሰደ። ለበዓሉ የሚያስፈልገውን ነገር ሁሉ በእርሱ ዋስትና ወሰደ። ነገር ግን ቅዱስ ሚካኤል እንደሆነ አላወቀም። ምክንያቱም ገናነ መልአክ ሊቀ መላኩ ቅዱስ ሚካኤል በታላቅ መኮንን አምሳል የተገለጸለት፣ በዚያ መኮንን ዋስትና አድርግ የተባለውን አድርጎ ለበዓሉ የሚያስፈ ፈልገውን ነገር ሁሉ ወስዶ ወደ ቤቱ በተመለሰ ጊዜ ቤቱ ሲደርስ፣ አዎ ቤቱ በረከትን ሞልቶ ተትረፍረፎ አገኘው። በዚህም እጅጉን አደነቀ፣ ደስ አላቸው። የዚህን የከበረ መልአክ የበዓሉን መታሰቢያ እንዳስለመዱ አደረጉ፣ ሀሴትን አደረጉ፣ ተድላ ደስታ ሆነ። በሀገሩ ረሃብ ችግር መጥቶ ነበርና፣ አዎ በዚያ የተራቡ የተጠሙትን ሁሉ አበሉ፣ አጠጡ። የተራቡ ድሆችን ሁሉ ጠርተው መገቡና ወደ ቤታቸው አሰናበቷቸው። ከዚህ በኋላ ታዲያ ለዱራታዖስና ለሚስቱ ቅዱስ ሚካኤል ለሁለተኛ ጊዜ ተገለጠላቸው፣ እንህም አላቸው። ዱራታዖስንም የአሳውን ሆድ እንዲሰነጥቅ አዝዘው፣ ቀድሞ አሳ ሂድና ውሰድ አለው እንጂ እቤት ሳትደርስ የአሳውን ሆድ እንዳትቀድ ብሎ አስጠንቅቆት ነበርና አሁን በቤታቸው ሳሉ ቅዱስ ሚካኤል ተገልጦላቸው የአሳውን ሆድ እንዲሰነጥቅ አዘዘው። በሰነጠቀውም ጊዜ ታዲያ ሦስት መቶ የወርቅ ዲናር በአሳው ሆድ ውስጥ ተገኘ። ቅዱስ ሚካኤልም ዱራታዎስንና ቴዎብስታን እንዲህ አላቸው፣ ከዚህ ዲናር ወስዳችሁ ለባለበጉ፣ ለባለ አሳውና ለባለ ስንዴው እዳችሁን ክፈሉ፣ የቀረውን ለፍላጎታችሁ ይሁናችሁ። እግዚአብሔር አስቧችኋልና በጎ ስራችሁን፣ መስዋዕታችሁንም ምጽዋታችሁንም በዚህ ዓለም አሳመረላችሁ ላቸው በኋላኛውም ዘመን ደግሞ መንግሥት ሰማያትን አዘጋጅቶላቸዋል ብሏቸው ባርኳቸው ከእነርሱ ተሰወረ። ልብ በለ ወገኖቼ፣ በዛሬቱ ዕለት ህዳር 12 ቀን የትዮብስታንና የዱራታውስን ቤት ገናና መላክ ሊቀ መላኩ ቅዱስ ሚካኤል የባረከበት ስለሆነ እናክብራለን። ዛሬም ወደ ቤታችን ገብቶ ቅዱስ ሚካኤል ቤታችንን በበረከት ይሙላው። ሰላም ላጣቸው ሀገራችን ሰላምን ይስጥልን። ትዳራችሁ ለቀዘቀዘ፣ ትዳራችሁን ይባርክላችሁ ልጆቻችን ይባርክላችሁ የዱራታውስና የቴዎበስላድ ቤት የባረከ ገና ነው። መላክ ሊቀ መላኩ ቅዱስ ሚካኤል በለተ ቀኑ የሁላችንንም ህይወታችንን ይባርክልን። ወገኖቼ ሦስተኛው ምክንያት ደግሞ የመላእክት አለቃ ቅዱስ ሚካኤል በባህር ሲጓዙ የተጨነቁትን የተራዳበት ዕለት ነው ብለናል። ይህስ ደግሞ ታሪኩ እንደምንድን ነው ስንል በአንድ ዘመን ብዙ ሰዎች ከግብፅ አውራጃ መጥተው ወደ ባህር ማዶ ሄዱ። ከባህሩም ዳር በደረሱ ጊዜ ታዲያ በመርከቡ ላይ ተሳፍረው ከህብሱ ጥቂት በራቁና ወደ ባህሩ መካከል በደረሱ ጊዜ ጽኑ ንፋስ ተነሳባቸውና ለመስጠም እስኪደርሱ ድረስ ደረሰ። የማዕበሉ ሞገድ እየጨመረ እየጸና ከፍ አለ። ታላቅም ማዕበል መጥቶ ሊገለብጣቸው ደረሰ። ፍጹም ጥፋትና ክፋት እንደመጣባቸው ባዩ ጊዜ ጽኑ ሐዘን ያዛቸው። የሚያጽናናቸው የሚያጸናቸው አጥተው ተስፋ ቆረጡ። ያን ጊዜ ብለው ጮሁ። የመላእክት አለቃቸው ግሩም ገናና የምትሆን ሚካኤል ሆይ የተአምራትና የቀርታ መልክ ነህና ልዑል ቸርነቱን የሚገልጥብ መልክ ነህና እግዚአብሔር ፍቅሮን የሚያስታውቅብ መላክ ሆይ ወደ እኛ ተመልከት፣ እርዳን፣ የተጨነቀን እኛን አድነን፣ ከመጣብን ሞትና ጥፋት እንድን ዘንድ ስለኛ ወደ ፈጣሪ ወደ ፈጣሪያችን ወደ እግዚአብሔር ለምንልን ብለው ወደ ሰማይ ጮሁ። አሁንም የሞት መጋረጃ አይናችንን ሸፍኖታልና ፍጹም የጥፋት ጥላንም አይተናልና ብለው በፍጹም ልቦናቸው ወደ እግዚአብሔር ጮኹ፣ አለቀሱ። የሚያጽናናቸው የሚያድናቸው፣ አተው ተስፋ በቆረጡበት በዚያ ወቅት ላይ ገናናው መልአክ ሊቀ መልአኩ ቅዱስ ሚካኤል እንዲያድናቸው ገናናው መልአክ ቅዱስ ሚካኤልን ተማጸኑት። አድነን፣ እርዳን፣ ከዚህ ከጭንቅ ከመከራ አውጣን ብለው ተማጸኑ። በመርከብ ውስጥ ያሉት ሁሉ ጽኑ ለቅሶ እያለቀሱ መራራ እንባ እያነቡ ጮሁ፣ አለቀሱ ከባህሩ ጽኑ ማዕበል ከሞት ያድናቸው ዘንድ ያን ጊዜ በዚያ ሰዓት እግዚአብሔር የልቦናቸውን አዘንና ልመናቸውን ሰማቸው። ያን ጊዜ ይረዳቸው ዘንድ ቸር መልአኩን ቅዱስ ሚካኤል ላከላቸው። የመላእክት አለቃ ቅዱስ ሚካኤልም ከሰማይ ወረደ፣ መርከቡን በእጁ ይዘው ሳበው፣ በመርከብ ውስጥ ያሉትንም ወደ የብስ አወጣቸው። በደህናቸው ተሻገሩ፣ ክፉ ነገር ጥቂት ስንኳን ሳያገኛቸው ያንን ባህር ተሻገሩ። በእውነት ክብር ለአምላካችን ይሁን። ገና ነው መልአክ ሊቀ ሊቀ መላእክት ቅዱስ ሚካኤል ከዚህ ክፋት ከዚህ ጥፋት ከዚህ ጭንቃቸው ከዚህ መከራቸው ነፃ ያወጣቸው። ዛሬም በጭንቀት ውስጥ ያላችሁ ሁላችሁ ከጭንቀታችሁ ነፃ ያውጣችሁ። ዛሬም ተቸግራችሁ ያላችሁ ከችግራችሁ ሁሉ ነፃ ያውጣችሁ። ዛሬም በዚህ ዓለም በሐዘን ውስጥ ያላችሁ ከሐዘናችሁ ቅዱስ ሚካኤል በለተ ቀኑ ነፃ ያወጣቸው። ወገኖቼ፣ ስለዚህ ዛሬ የምናከብርበት ሶስተኛው ምክንያት የተጨነቁትን የተራዳበት ከጭንቀታቸው ሁሉ ነፃ ያወጣ የሚመጣበት ዕለት ነውና እኛንም በዕለተ ቀን ከጭንቀታችን፣ አዎ ከፈተናችን ሁሉ ነፃ አውጣን ብለን እንማፀንበታለን ማለት ነው። አራተኛው ምክንያት ደግሞ እስራኤልን ከግብፅ እየመራ ወደ ሀገራቸው ያስገባበት ዕለት የሚታሰብበት ነው ብለናል። ይህስ ደግሞ ታሪኩ እንደምንድን ነው ካልን ከባርነት ቤት ከግብፅ የወጡትን ሕዝበ እስራኤልን ቀኑን በደመና አምድ ሌሊቱን ደግሞ ብርሃን አምድ መርቷቸዋል። እስራኤል ዘስጋን በመንገዳቸው ሁሉ የጠበቃቸው መና ከሰማ ላይ ያወረደላቸው ተአምራትን ያደረገላቸው ማርና ወተት ወደምታፈሰው ርስታቸው የመራቸው በደመና መጋረጃ የጋረዳቸው በክንፎቹም የሸፈናቸው መጋቤ ብሉ እየተባለ ቅዱስ ሚካኤል ነው። ስለዚህ እኛም የተዋህዶ ልጆች ህዳር 12 ቀን በየዓመቱ በማህሌትና በቅዳሴ የምናከብረው በዓለ ሹመቱን በማሰብ ቴዮብስታና ዱራታኦስ ቤት ያደረገውን ገብረ ተአምራት በማሰብ በባህር የተጨነቁትን ያዳነበትን ዕለት በማሰብ እስራኤልን ከግብፅ እየመራ ወደ አገራቸው ያስገባበትን ዕለት በማሰብ እንዲሁም ደግሞ ሌሎችም በቀኑ የተፈጸሙትን ታሪኮች በማሰብ ይህንን ታላቅ ክብር በዓል እንዘክራለን፣ እናስባለን። በተጨማሪም ደግሞ ከገናናው መላክ ከሊቀ መላኩ ከቅዱስ ሚካኤል ረድኤት በረከትን ለማግኘት ይህንን ክብር በዓል እናክብራለን። በዚህ ክብር በዓል ዕለት ታዲያ ገናናው መላክ ሊቀ መላኩ ቅዱስ ሚካኤልን ልንማጸኑ ያስፈልጋል። የመላክ ታለቃ ቅዱስ ሚካኤል ሆይ የተጨነቁትን ዘወትር እንደምትረዳቸውን እኔንም ለመርዳት ክንፍን ዘርግተ ፈጥነ ድረስልኝ። እንበለው ገና ነው መላክ ሊቀ መላክት ቅዱስ ሚካኤል ሆይ በዕለተ ቀን ወደ እኛ ተመልከት፣ በዕለተ ቀን ወደ እኔ ተመልከት፣ በዕለተ ቀን ወደ ሀገራችን ተመልከት፣ ምሕረትን አሰጠን፣ ይቅርታን አሰጠን ብለን በዕለተ ቀኑ ልንማጸኑ ያስፈልጋል ማለት ነው። በእውነት የሊቀ መላኩ የቅዱስ ሚካኤል ምልጃና ጸሎት ከሁላችን ጋር ይሁን። በዕለተ ቀኑ ምሕረትን ለሁላችን ያድለን፣ ኃጢአታችንን በደላችን ሁሉ ይቅር ያስብለን ይቅርታን ያሰጠን፣ ምሕረትን ያሰጠን፣ ከፈጣራችን ዘንድ ያስታርቀን ወገኖቼ። ታዲያ ይህንን ስለምን እንደምናከብር ካወቅን ከተረዳን ዘንዳ ሌሎችም ያውቁ ይረዱ ዘንድ የተማርነውን ያወቅነውን ሁሉ ላላወቁ ላልተረዱት ወንድሞቻችን ልናሳውቅ ልናስረዳ ያስፈልጋል። ምክንያቱም ይህ መንፈሳዊ ግዴታችን ነው። እኛ የተማርነውን አስተምረን ቢሆን ኖሮ፣ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብት ልናስመ እናስመክር ስናሰታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደብ አልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር፣ ያወቅነውን ስለማናሳውቅ ብዙ ቶቻችን ነው ቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምረው ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እሱ አምላካችን መድኃኒታችን የሱስ ክርስቶስ ሁላችንንም ይርዳን።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 መጨረሳችን፣ አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በዓመት ሶስት ታላላቅ በረከት ስራዎች ይሰራሉ። እነዚህ ሶስት ታላላቅ በረከት ስራዎች በማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። አዲስ ዓመትን ምክንያት ማድረግ የታሰሩት ወንድሞቻችን እንጠይቃለን። በዚህም ደግሞ ታስር ያልጠይቃችሁ የሚለውን ጥያቄ እንመልሳለን። የገና በዓልን ምክንያት ማድረግ ደግሞ የታመሙ ችን እንጠይቃለን። በዚህም ደግሞ ታምሜ አልጠየቃችሁኝ የሚለውን ጥያቄ እንመልሳለን። የፋሲካ በዓልን ምክንያት አድርገን ደግሞ የተራቡ እናበላለን፣ የተጠሙ እናጠጣለን። በዚህም ደግሞ ተርቤ አላበላችኝም፣ ተጠምቼ አላጠጣችኝ የሚለውን ጥያቄ እንመልሳለን ማለት ነው። በዚህም መሰረት ታዲያ አሁን ከፊታችን የሚመጣውን የገናን በዓል ወይም ደግሞ የጌታችንን የልደት በዓል ምክንያት ማድረግ በየሆስፒታሉ የሚሰቃዩትን መድኃኒት መግዣ እንኳን አተው የሚሰቃዩትን እህት ወንድሞቻችንን መጠየቅ ያስፈልጋልና እነርሱን እንጠይቃለን ማለት ነው። በዚህም ደግሞ ታምሜ አልጠየቃችሁኝም የሚለውን ጥያቄ እንመልሳለን። ስለዚህ እዚህ ታላቅ የበረከት ስራ ላይ ሁላችሁም አነሰ በዛ ሳትሉ ልትሳተፉ ያስፈልጋል። የመቶ ብር ቻለንጅ ብለን ጀምረናል። እዚህ የመቶ ብር ቻለንጅ ላይ ሁላችሁም የአቅማችሁ እያደረጋችሁ ልትሳተፈው ያስፈልጋል ማለት ነው እንዴት ነው የምሳተፈው በምን አካውንት ነው የምሳተፈው ስልክ ቁጥር የታለ ብላችሁ የምትጠይቁ ሰዎች ካላችሁ የዚህ ቪዲዮ የኮመንት የመጀመሪያ ቦታ ላይ ሊንክ አስቀምጠላችኋለሁ ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል እርሱን አንብባችሁ እዚህ በረከት ስራ ላይ መሳተፍ ትችላላችሁ ማለት ነው እግዚአብሔር አምላካችን እስካሁን አሳጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን የሰማነውን በዝነ ልቦናችን ያሳደርብን ሰሚዎች ብቻ ሳንሆኑ በሰማነው ቃል ስልሳ መቶ የአማራ ፍሬ ፍተን ዛሬ ስሙ ቀዳሶች ነገ ደግሞ የመንግስት ወራሾች አድርገን ዘንድ እርሱ መልካምና በጎ ፍቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።